ሰላም ናችሁ። አጠገብህ ነካ አድርገውና ቢሊየነሩ እንኳን ደህና መጣህ በለው። ወደ አልዞርክበት ዞር በልና ቢሊየነሩ እንኳን ደህና መጣህ በለው። ሳትሆን ሆኛለሁ ካላልክ አጠገብላለሁ። ሳትሆን ሆኛለሁ ካላልክ አልቆልሃል በለው ነከር ጌታ መልካም ነው። የተወሰነ ነገር ነግራችሁና እንጸልይና ከዛ ወደ ትምህርቱ እንሄዳለን። ያለፈው ሳምንት ላይ የተወሰኑ ነገሮችን አውርቻችሁ ነበረ። እሱን መስመር አስይዛችሁና ወደ ዛሬው ትምህርት እንሄዳለን ማለት ነው ፊሎዞፊያችሁን ወይም ደግሞ በአማርኛው ትምህርታችሁን ወይም እውቀታችሁን ወይም የራሳችሁ ፍልስፍናችሁ ሀብታም ለመሆን ብላችሁ የምታስቡትን እስካልቀየራችሁ ድረስ ወይም ሀቢታችሁን እስካልቀየራችሁ ድረስ መቼም ቢሆን ሀብታም አጥተው ነው። እዚህ ጋር የማስተምረው የመቀየር ፕሮግራም ነው። ካልቀየራችሁ ይህንኑ ህይወታችሁን ትቀጥላላችሁ። ሁሌ የምለው ነገር አለ። ሀሳብ ከቀየርክ ፍጻሜህን ትቀይረዋለህ። ሀሳብ ካልቀየርክ ፍጻሜህን አትቀይረውም። ስለዚህ እዚህ ያለነው ሀሳብ የመቀየር ፕሮግራም ነው። ብትቀበልም ባትቀበልም ሀሳብ እስካልቀየርክ ድረስ ይህንኑ ህይወትህን ትገፈዋለህ። ቁጭ ብለህ ካሰላኸው አብዛኞቻችን ወይ ሎየር ክላስ ነን ኦር ሚድል ክላስ ነን። በዚህ በሚድል ክላስ ወይም ሎር ክላስ ላይ በዚህ ጊዜ ላይ ቤት መግዛት ወይም ልጆችህን ጥሩ ትምህርት ቤት ማስተማር ምናምን አትችልም። በቃ ብላክ ኤንድ ዋይት የሆነ መንገድ እስካልገባ ወይ አልሰረቅክ ወይ አልገደልክ ወይ አልዋሸህ ወይ ሄደህ የጅብ ጥላ ምናምን አድርግ አልተጠቀምክ፣ አተገብላለሁ እንኳን ደህና መጣ ብሎ ስለዚህ ሌላ መንገድ የለም። የምነግርህን ሀሳብ የመቀበልና በዛ ሀሳብ ውስጥ ይሄ መንፈስ ፕሮስፐር የሚያደርግ መንገድ ነው ብዬ ሳሳየ ኦል ራይት እስማማለሁ ብለህ ኤክሰርሳይስ የማድረግ ፕሮግራም ነው። ሀቢትህንም ቀይር ስልክ ሀቢትህንም መቀየር ነው ፊሎሶፊህንም ፍልስፍና ያንተ መርህ ነው ያልከውንም ቀይር። ስለ መቀየር ነው። ኦሊኖል በአጠቃላይ ሲጠቀለል አጠገብነ ከአድርገውና ቅጥር ለበረከት አይመችም ብሎ በቃ ወዴትም ሂድ፣ ወዴትም ፍለጥም፣ ቁረጥም ቅጥር ግን ለበረከት ምን አይልም። ስለዚህ እንዴት አድርገን ያለንን ነገር እንጠቀም ነው እዚህ ቤት ውስጥ ሁላችሁንም ስመለከት ድሀ የለም አጠገብ ላለው እኔ ድሀ አይደለሁም በ ሀሳቤ ብቻ መለወጥ ነው በለው ነገር በቃ አለ ምንም ብዙ አትቸገር በጣም አቅልዬ ነው የምነግርህ። ደግሞም እውነት ነው። ደግሜ ነገር አለሁ እስቲ አንድ ሲምፕል የሆነ ጥያቄ። እኔ አሁን ያው ነግሬያቸዋለሁ፣ ነገር እንዳታመጡብኝ የማንም ቲፎዞም ተቃዋሚም አደለውም። ስለዚህ አሁን በዛ ሴንስ ተመልከተኝ። እዚህ ሀገር ላይ አገልግሎት ስት አገልግሎት ጀምረው እንደ ጀት ተተኩ ሰው ገንዘብ ያገኙ አሉ የሉ። አየ እዚያ ሀገር ላይ አርባ ዓመት ማቀው ልጆቻቸውም እነሱም ባዶ እግራቸውን የሄዱ አሉ የሉ። ምንድን ነው ልዩነታቸው? የምክንያቶች አሁን የራስን ፊሎዞፊ ልትነግረኝ ትችላለህ። ማንም ሰው ግን መንፈሱ መባረክ፣ ምን ይላል መባረክ የሚችል ጌታ ነው የምታመልከው፣ መባረክ ይችላል። ለምሳሌ ሌሎቹ ጋር ከመሄድ እዚሁ እዚህ ሀገር ከገባው አስር አመት ነው። እዚህ ቤት ውስጥ አንድ ሰው እያታለልኩት ሰው አለ አንድ ሰው አታልዬ ገንዘብ የወሰድኩ ሰው በቲቪም ላይፍም ወይ ይህንን ምናምን ብዬ ሸውጄክ ያደረጉ ነገር ግን ከተባረኩ ሰዎች አንዱ ነኝ። ምነግርህ መንፈስ መባረክ ብድር በህይወቴ ተበድሬ ያላቅም ወደፊትም አልበደርም፣ ወላ ከባንክም ከምንም። ስለዚህ የምታመልከው አምላክ አንተንም በእኔና በአንተ መካከል ልዩነት አለ? አለ ወይ? ለእኔም ሰላሳ ዘጠኝ ጊዜ ነው የተገረፈው። ለአንተም ስንት ጊዜ ነው? ሰላሳ ዘጠኝ ነው። ለእኔም አንዴ ነው የሞተው። ለአንተም ስንተኝ ነው? ድህነትን ወሰድኩ ያለው ለእኔም አንዴ ነው፣ ለአንተም አንተም የአብርሃም ልጅ ነህ፣ እኔም የአብርሃም አጠገብላለሁ ዲቃላ ከሆንክ ዛሬ ውጣ በለው። ነገር ድሃ መሆን አትችልም። በህይወት እያለው ድሃ አትሆንም። ጠንቋይ እንኳን ሀብታም ያደረጋል። ኔቨር